ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ሳውዲ አረቢያ ባለፈው ወንድማችን ማለት ነው የሳውዲ አረቢያ ዜጋን ህይወት አጥፍቶ የነበረው ወንድማችን እንግዲህ የሞት ፍርድ ተፈርዶበታል። በጣም ያሳዝናል። ከሳውዲ ህግ ቅስቅስ ማለት የለም፣ ጥብቅ ያለ ነው ህጉ። እንደምታዩት ማለት ነው ኢትዮጵያ አይደለም። እዚህ ጋር የሆነ ነገር ከማድረጋችሁ በፊት በስሜት መጀመሪያ ራሳችሁን ቁም ብላችሁ ብታስቡ አሪፍ ነው ብዬ ይላለው። እንግዲህ መጨረሻ ላይ የሞት ፍርድ ተፈረደበት ወንድማችን። በጣም ያሳዝናል። አልተያዘ ምናምን ስትሉ ነበር። በአክባር አሳየቻችሁ ነበረ ማለት ነው። አሁንም በሳውዲ ዜጋ በሳውዲ ንትኖች ወጥ ቷል ማለት ነው፣ በዜና ማለት ነው። እና በጣም ያሳዝናል ከምር ይህ ነው በቃ መጨረሻችን። እንደዚህ ነው። እንዲሁም ደግሞ እነዛ ሁለት ወንድሞቻችን እነሱም የሞት ፍርድ ተፈርዶባቸዋል። ሁለቱም የህንዳዊ ዜጋ ህይወት እያጠፉት ማለት ነው። እነሱም እንደዛው ፍርድ ተፈርዶባቸዋል። እያንዳንዳቸው ሳውዲ ላይ ቀልድ የለም። ህይወት በህይወት ነው። ምንም እንትን የለውም እና ብቻ ከባድ ነው ወንድሞቼ፣ ብዙ ብትማሩ ጥሩ ነው ማለት ነው። ሳውዲ አረቢያ ላይ የምታደርጉትን ነገር ስነ ስርዓት ብትይዙ ጥሩ ነው። የማይሆን ነገር ባታደርጉ የማይመስል ነገር ባትሰሩ ብለን እናስባለን። ምክንያቱም እነዚህም ሁለት ወንድም እንግዲህ አንድ ህንዳዊን ህይወት አጠፉ። እነሱም የሞት ፍርድ ተፈርዶባቸዋል። በሳውዲ ዜና ላይ ገብታችሁ አዳምጡት ማለት ነው። አክባር ላይ ሀበሾች ማለት ነው። እነዚህ ብቻ አይደሉም፣ ወደ ስምንት ሀበሾች ናቸው በአጠቃላይ ማለት ነው በህይወት ሰው በመግደል ወንጀል እንትን የተባሉ የሞት ፍርድ የተፈረደባቸው ማለት ነው። በትላንትናው ዕለት ነው እንግዲህ ይሄ አክባር የወጣ ማለት ነው። ከእነዚህ አይነት ነገር ተቆጠቡ። እስኪ አይታችሁ ተማሩ። እስኪ እንደዚህ ዕፅ ነገር የምትሸጡ መጥፎ ነገር የምታደርጉ ደግሞ ሲከለክሏችሁ ያልሆነ ውሳኔ ውስጥ ከምትገቡ እራሳችሁን ጠብቁ። በቃ በትዕግስት ሁሉን ነገር እለፉ። ስራውን ትታችሁ ሄዱ። ለህግ አካል አሳዩ። ምክንያቱም እንደዚህ ኃጢአትም ወንጀልም ሁለት ሶስት ነገር ህይወትንም ማጣት ቤተሰብንም ማስለቀስ ብዙ ነገር ነው የምታጡት፣ ማለት ነው። እዛ ጋር እናተ ታለቅሳለች፣ አባት ያለቅሳል። እዚ ጋ የአንተ ህይወት በአጭር ተቀጨ። ድብደባው አለ፣ ብዙ መከራው አለ፣ ስቃዩ አለ፣ ስሩ አለ። በአንድ ጊዜ ቢወሰንም ጥሩ ነው፣ በአንድ ጊዜ አይደለም እና ስለዚህ ከዚህ ነገር ተቆጠቡ። ይህም ወንድማችንም እንግዲህ እንደምታዩት ያው ከዚህ በፊት ሰምታችኋል የመን ገብቷል፣ ኢትዮጵያ ደርሷል፣ እንደዚህ ደርሷል እያላችሁ ስታቦኮ የነበራችሁ እንደ ተያዘ በመረጃ አሳየኋችሁ ማለት ነው። አሁንም ደግሞ በመረጃ በአክባር ማለት ነው ወጥቷል። አሰሪውን የገደለው እና እንዲሁም ደግሞ ሁለት ህንዳዊ የገደሉ ሁለት አበሾች ህንዳዊ የገደሉ ሌላም ሌላም አሉ። እንደዚህ አንድ ላይ ሰባት ሀበሾች ናቸው ማለት ነው፣ የሞት ፍርድ የተፈረደባቸው ሰባት ኢትዮጵያውያን። አያሳዝን ነው? ይሄ ነው በቃ፣ አስቡ። ሁሉም ደግሞ ህጻን ናቸው፣ ሁሉም ወጣት ናቸው። ሀያ ቤት ሀያ አምስት ቤት ሰላሳ ያል ሙሉ ያል ሙሉ ናቸው፣ ገና ብዙ ነገር የሚጠብቃቸው እንደዚህ ህይወታቸውን በአጭር እያስቀሩ ነው። እንግዲህ ሌሎች ደግሞ ከዚህ ልጅ ከነዚህ ልጆች ከነዚህ ከሰባት ኢትዮጵያውያን ተምራችሁ ራሳችሁን ጠብቁ እባካችሁ። ወንድሞቼ ስሜታዊ ያትሁኑ በቃ ብራችሁ ይቅር። ምክንያቱም እዚህ ጋር እነዚህ ልጆች አሁን ገንዘብ አላገኙም። ይሄ አሁን ወንድማችን አረቡን ህይወት ያጠፋው የሰባት ወር ደሞዝ ከልክሎት፣ እየመታው እያሰቃየው፣ ብዙ ነገር እያደረገው ያን ሁሉ አድርጎ መጨረሻ ላይ ሲመረው ነው ይሄን ነገር ይወሰናል አይደል? ስለዚህ ደሞዙም ይቅርባችሁ። አንድ ወር ካልሰጡ አስራ አምስት ቀን ጠብቁ። ወር ከአስራ አምስት ቀን ከሞላ በፍጹም ሁለት ወር እንዳትሞሉ፣ ስራውን ለቃችሁ ሄዱ። ወረቀት ካላችሁ ህጋዊ ከሆናችሁ ወደ ፖሊስ ሂዱ፣ ለፖሊስ ኤምባሲ ሄዱ፣ ፖሊስ ጋር ደውሉ፣ ተናገሩ። ደሞዝ እንዳልወሰዳችሁ ወር እንዳለፋችሁ በህግ መጠየቅ። ህጋዊ ካልሆናችሁ ደግሞ ወደ ስራውን ለቃችሁ ወደ ሌላ ቦታ ሌላ ስራ ፈልጋችሁ በጉልበታችሁ አይደል የተበላው ይበላ። ከፈጣሪ ታገኙታላችሁ እንጂ እንዲህ አይነት ውሳኔ አትወስኑ ባካችሁ፣ ባካችሁ፣ መጨረሻው አያምርም። የእውነት በጣም ነው ያዘንኩት። እኔ በተለይ የነዛ ልጆች ሁለቱ አላሳዘኑኝም። ምክንያቱም ለምንድን ነው ያላሳዘኑኝ? እነሱ ህጽ ነገር መጥፎ ነገር ሲሸጡ ነው። ይሄ ልጅ ግን የሰባት ወር ደሞዝ ተከልክሎ ራብ ጥማት፣ ብዙ መከራ አይቶ፣ ተደብድቦ፣ ተሰድቦ፣ ተተፍቶበት መጨረሻ ላይ ሲያንገሻግሸው ነው ይሄን የወሰነ ማለት ነው፣ ይሄኛው ገባችሁ። እነዛ ግን ክፉ ነገር ሲሸጡ ነው። ህንዳዊውን የገደሉትን በገንዘብ ነው። በዛም ደግሞ መጥፎ ነገሮች ላይ ተሰማርተው ነው ያሉት ማለት ነው። ይሄ ግን በጉልበቱ እየኖረ ከግመል ጋር ከከብት ጋር ከፍየሎች ጋር ቪዲዮን ገብታችሁ ብታዩት በጣም ነው የሚያሳዝን የሚሰራችው ስራ ማለት ነው። ውነት ጸሐዩ መከራው ምኑ እና እንደዚህ ሆኖ ሰርቶ ደሞዝ የለም ምግብ የለም አስቡት። በዛ ላይ ዱላ አለ ስድብ አለ እንዴ! ያንገሸግሻል። ስለዚህ በሞትስ ብላችሁ ተስፋም ትቆርጡበት ነገር ላይ ስለሆነ ነው ይሄ ልጅ የወሰነው ማለት ነው። ይሄ ጥሩ አደረገ ሳይሆን በብዙ በደልና መከራ ውስጥ ኖሮ ነው ይሄኛው ወንድማችን ማለት ነው። እነዛ ደግሞ ክፉ ስራ በመስራት ነው መጥፎ ነገርን ሲያዟዙሩ በዛ ባለ መስማማት ነው እንግዲህ ገንዘብ ላይ ነው የተጣሉት ማለት ነው፣ ሟችም እነዚህ ገዳዮችም። ስለዚህ የኛው ልጅ በጣም ነው የሚያሳዝነው እንግዲህ ለቤተሰብ መጽናናትን ያድልልን ያው በጣም ያሳዝናል የእውነት ነው የሚባል ወዲያው ደግሞ ቢሆን ጥሩ ነው። ገና ብዙ ጊዜ ታስረው ብዙ ተሰቃይተው ነው ይሄ ነገር የሚፈሰር እንትን የሚፈጸምባቸው ማለት ነውእና ሰባት ኢትዮጵያውያን እንግዲህ ከእንደዚህ አይነት ነገሮችና የኢትዮጵያም ስማችን እየጠፋች ነው ያለችው። ብዙ ጊዜ በነፍሰ ገዳይነት እንደዚህ እየተያዙ ወንድሞቻችን ህይወታቸው እያለፈ ነው የነሱም እየተቀጸፈ ነው ያለው በሰው አገር በስደት ላይ በጣም ያሳዝናል። ከእንደዚህ አይነት ነገር ፈጣሪ የጠብቃችሁ የእውነት ይጠብቃል። በጣም ትግስት እኮ ነው የሚያስጨርሱት እነሱ። ግን ምን ይደረግ፣ በቃ ደሞዛችሁ ቢቀር ይሻላል። አሁን ይህ ልጅ አያሳዝንም? የእውነት ይሄ ልጅ በጣም ልቤን የበላኝ ምንድን ነው? አንደኛ በባህር ነው የመጣ ተሰቃይቶ ነው የመጣ እንደመጣ ደግሞ የሚሰራው በረሃ ነው ጫካ ውስጥ ልም ያለ በረሃ ውስጥ ነው ፀሐይ ነው፣ ሜዳ ነው፣ ዛፍ እንኳን የለው መጠለያ የለው። እስኪ ከብት ምናምን የምታግዱ ሰዎች ማለት ነው እረኞች፣ እስኪ እውነት ቪዲዮ የያንሳችሁ ልቀቁላቸው ለማያውቁ ሰዎች። በጣም ነው አንጀት የሚበሉት። ምንም ቢጮሁ ሚደርስላቸው የሌለ ውሃ እንኳን ይዘው ካልሄዱላቸው ውሃ እንኳን አያገኙም፣ አይደለም ምግብ ይቅርና ማለት ነው። ምግብ የለ፣ ሱቅ የለ፣ ካርድ ገዝተው ደውለው ድረሱልኝ ማለት አይችሉ። እልምልም ድፍንፍን ያለ ነገር ውስጥ እኮ ነው የሚኖሩት ከእንስሳዎቹ ጋር እንደው ፈጣሪ ብቻ በጥበቡ እየጠበቃቸው እንጂ ማለት ነው እዛ ውስጥ። በዛ ላይ ደግሞ እባብ አለ ይነድፋቸዋል። ብዙ መከራ፣ ብዙ ነገር እያሳለፉ ነው ያሉት ማለት ነው። እና የነዚህን ላም መብላት ራሱ መብላት አይደለም፣ ግን እንደዚህም ተሰቃይቶ ሰባት ወር ጉልበቱን በልቶ ምኖን በልቶ አሰቃይቶት መጨረሻ ላይ ለሱም ጦስ ሆነበት ማለት ነው። አያችሁ ከባድ ነው። የእውነት ስራ ፈጣሪ ይሰውራችሁ። ለማንኛውም ራሳችሁን ጠብቁ ወንድሞቼ፣ በቃ አትወስኑ። አንድ ወር ከደሞዝ ከከለከለ ውጡ። ይሄ ነው እናንተ ማድረግ ያለ። ህጋዊ ከሆናችሁ ደግሞ ክሰሱ። ሲመታችሁ ቪዲዮ ቅረጹ፣ ደብቁና በተደጋጋሚ እንደዚህ አይነት የሚያደርግ ከሆነ እንደ ባለፈው ወንድማችን ካሜራ አስቀምጡ። መጥቶ እሱ ጭቅጭቅ ሲጀምር ስድብ ሲጀምር መማታት ሲጀምር ቪዲዮ ቅረጹት ለሚመለከተው አካል መረጃውን ወስዳችሁ አሳዩት ተደብቃችሁ ነው ቪዲዮ እራሱ ስቀርጹ እንጂ ዝም ብላችሁ እንዳትቀርጹ ለምንድን ነው ካዩ ስልካችሁንም ሰባብረው እናንተንም ነው የሚሰባብሩት ማለት ነው እና ፈጣሪ ከእናንተ ጋር የሆን ለወንድማችንም እንግዲህ ቤተሰብም እኔ እንጃ እግዚአብሔር ያበርታችሁ በጣም ያሳዝናል። ለቤተሰብ ቀርቶ ማለት ነው። እውነት ከባድ ነው። ያማል። እንደዚህ አይነት ነገር መስማት ራሱ ኢትዮጵያ ገብቷል። የምን ደርሷል። እሱ ልጁ ውሸቱን ዝም ብሎ እየቀባጠረ የምን ገባው ምን ገባው ሲል በሊኮፍተር በምን በምን በምን ሲታመስ የነበረው ይሄ ነገር እንግዲህ እስ ልጁ መካ ላይ ነው ይሄን ያደረገ። እነዚህ ልጆች ደግሞ ጅዳ ውስጥ ነው ያደረጉ፣ ሳውዲ አረቢያ ይሄ ጅዳና መካ ነው። እነዚህ ሶስቱ በአጠቃላይ የጅዳና የመካዎቹ ናቸው። ሌሎቹ ደግሞ ኬት ኬት እንደሆኑ ስማቸውን አልታወቅም ማለት ነው፣ ኬት ቦታ እንደሆነ ወንጀል በአጠቃላይ፣ ግን ሰባት ኢትዮጵያውያን የሞት ፍርድ ተፈርዶባቸዋል። በጣም ያሳዝናል ቤተሰብ መጽናናት ያድልልን፣ ነው የሚባለው። ገና ሳይሞቱ እንደ ሞቱ ነው የሚቆጠረው፣ ምክንያቱም ተስፋ ስለሌለው። በገንዘብ እንደ ኢትዮጵያ መለወጥ የለ፣ በእስር እድሜ ልክ መለወጥ የለም። ነፍስ በነፍስ ነው። ስለዚህ አትቀልዱ በህይወታችሁ። አንድን ሳውዲ አረቢያ ውስጥ የአንድን ሰው የአንድን ስደተኛ የሚሆን የሳውዲ ዜጋ የሚሆን ህይወት ካጠፋችሁ የእናንተ እንደሚጠፋ እወቁ። በደንብ አርጋችሁ አስቡበት ከመወሰናችሁ በፊት። ህይወት በህይወት ነው እንጂ በገንዘብ እንደ ኢትዮጵያ ማታለል፣ ማጭበርበር የለም። ይህንን ህግ ወድጄዋለሁ። ኢትዮጵያም እንደዚህ ቢሆን ደስ ይለኛል የእውነት